በርካታ ሀገር በቀል እውቀቶች እንዲሁም ባህላዊ እሴቶችና ጥበቦች ባለቤት በሆነችው ኢትዮጵያ የኢትዮጵያውያን የእጅ ስራ ጥበብ ከሚገለጥባቸው ሁነቶች መካከል እንግዲህ አንዱ የሸክላ ስራ ነው። ዛሬም እኛ በዚህ እንስራ ተገኝተናል። በአጠቃላይ የሸክላ ስራ ጥበብ ምን ይመስላል የሚለውን ቅኝት እናደርጋለን። ስራ ቀባላለሁ በእንስራ የሸክላ ስራ ማህበር ጸሐፊና አባል በዚህ ስራ ላይ ምን ያክል ጊዜ ቆይተሻል? እናቴ ስትሰራ ከስር ከስር እያገዝኳት ነው ያደግኩት። ከጀመርኩኝ 14 አመት፣ ምናልባት ይህ አምስት አመት ይመስለኛል። አዎ እንስራ ከተመሰረተ አምስት አመቱ ነው። ከዛ በፊት እንዴት ነበር የምትሰሪ? እንደው ይህንን ሙያ ወደ ተግባር ለውጠሽ ስትሰሪበት ትጠቀሚበት ነበር? ለራሴ ብዬ ባሊዞም ያዝ ለቀቅ እያደረኩ ቀጨኔ አካባቢ ስምንት አመት በሼድ ውስጥ ሰርቻለሁ። ከዛ በኋላ ቀጥታ እንስራ ሲመሰረት ወደዚህ አብሬ የራሴን አባሎች ይዤ ወደዚህ ወደ እንስራ ገባሁ ማለት ነው። የዚህ የእንስራ መከፈት በራሱ ምን አይነት እድሎች ይዞ መጥቷል ታስቢያለሽ? ብዙ እድል ይዞ መጥቷል። ግብአት ለሚያቀርቡልን፣ ጭቃ ለሚያዘጋጁልን ለብዙ ለሰማኒያ አምስት ሴት ሰራተኞች የስራ እድል ፈጥሯል። ሀያ ስምንት ለሚሆኑ ደግሞ ወንድ የጉልበት ሰራተኞች ለነሱ ለእነሱ የስራ እድል ፈጥሯል። ከእናቶች ከአባል ውጪ ማለት ነው የአባል ብዛት ደግሞ ሶስት መቶ ሶስት። ከልጅነትሽ ጀምሮ በዚህ ሙያ ላይ የቆየሽ ሰው ነሽ እና እንደው ሸክላ ስራ እንዴት ትገልጪዋለሽ? ጥበቡ በራሱ መስራቱ ያለው ስሜት ከጭቃው አዘገጃጀት ከስራው ጀምሮ መልክ ከማውጣት ጀምሮ ከማቃጠሉ ጀምሮ ያለው ነገር ትልቅ ነገር ነው። ካስተመሮቻችን በጣም ብዙ ናቸው። እኔ በጣም ደስ እያለኝ ነው የምሰራው። ለምንለምር ነገር ይመስለኛል። ሰው ተነሳሽነት ካለው ዋናው የጭንቅላት አቀባበሉና የውስጡ ፍላጎት ነው። ድሮ ይሄ ሙያ ተደብቆ ነው የኖረው። ግን በዚህ በለውጡ መንግስት ይሄ ሙያ አደባባይ ላይ ይውጣ ውጡ ከቤት በሼድ ስሩ ብሎ መንግስት ነው ያስወጣል። በዚህ ደግሞ በጣም ደስተኛ ነው። ይሄን ነው አሁን ኢንተርናሽናል ለማድረግ ነው እኛ የምንፈልገው። በቃ ዓለም አቀፍ እንዴት ደስ ይላል! አይሽ አሁን ቅድምዬ ይዘናት የመጣት አንዴ በደንብ በነገራችን ላይ ሸክለኛ ተስፋ ይቆርጥ ወቅቶች ይፈራረቃሉ። ሁል ጊዜ ፀሐይ አይገኝም። በራሱ ጊዜ ወቅቱን ጠብቆ የሚመጣ ዝናብ አለ። ዝናቡን ደግሞ ሲጥል ደግሞ ፀሐውን የሚተካልን የራሳችን ማቃጠያ ማድረቂያ ክፍል አዘጋጅተናል። እስቲ ወደዛ ሄድና ሁሉንም ነገር እናየዋለን። ሴቱ በየቤቱም ሆነ እዛ አካባቢያችን በምናመርትበት ጊዜ ማምረት ብቻ አይደለም፣ የገበያ ጭንቀትም አለብን ወስደን ለማን የምንሸጠው እዚህ፣ የዛሬው ገበያ እንዴት ይሆን፣ ገበያ ይኖር ይሆን አይኖር ይሆን የሚለውን ነገር በጣም ያስጨንቅ ነበረ። እዚህ ግን እንስራ ግን ከመጣን በኋላ ማንም ሰው ገበያ አይወጣ። የራሳችን ካስተመሮች አሉ። እዚህ ይመጣሉ። በጅምላም በችርቻሮም ቦርደርም ራሳቸው እያያዙ ይሄዳሉ። ገንዘባችንን በአግባቡ ይከፍሉናል ይሄ እንግዲህ ማቃጠያ ክፍላችን ነው ጠንካራ እንዲሆን ካልተቃጠለ አገልግሎት መስጠት አይችልም ሸክላው ራሱ ብቻውን ተሰርቶ ብቻውን አይተኮስም በህብረት ነው የሚተኮሰው ብዙ ሸክላ ነው አንድ ላይ የሚገባው ህዝቡም ደግሞ ሊያቃጥል ሲገባ ብቻውን አይገባም እዚህ ላይ እየተረዳዳና እየተደጋገፍን በሙያው አብሮነታችንን ራሱ በዚህ እንገልጻለን የሸክላ ጥበብ እንግዲህ አብሮነት ማሳያ ነው አዎ በሚገባ ይሄ ማሳያ መሸጫ ኦርደር መቀበያ ሱቃችን ነው። የሚያማምሩ እቃዎች እያየን ነውና፣ አሁን ላይ ያለው ተቀባይነት ምን ይመስላል? እንዴት ትመለከቸዋል? ፏፏቴ ላይ በእንስራ አድርገው ሳይ በቃ በጣም ነው ደስ የሚለኝ። እውነት ለሸክላም ዛሬ ጊዜውን ጠብቆ ቀን ወጣለ፣ ክብር ተሰጠው ምናምን ላለውኝ ደስ ይለኛል። ለኮሊደሩ ራሱ ላይ ሲታይ ውበቱን በይበልጥ ነው የጨመረው። ሸክላዎቹ እዛ ላይ ተደርድረው በእንስራ ላይ ተሰርተው ምናምን ሳይ በቃ እግዚአብሔርን ቃላት ለመግለጽ እራሱ ቃላት ያጥረኛል። ቱሪስት ይጎበኝ ነው የሚውለው ቀለም ያልነካው ነገር በእጅ የተሰራ ማሽን ውስጥ ያልገባ ነው ይላል። አዎ፣ በእጅ ነው የተሰራው። በጣም አያምኑ ሁሉ ገብተው አይተው፣ ሴቱን አይተው ሲሰራ አድንቀው፣ ፎቶ አንስተው፣ ገዝተው ነው የሚሄዱ። እነዚህ የሀገር ውስጥ ምርቶች ወይም ደግሞ የሸክላ ውጤቶች ምንድን ነው ለየት የሚያደርጋቸው ከዋጋም ከጥራት አንጻር ከጥቅም ማንጻሪያ ያላቸው ነገር ምን ይሄ የሚመረተው እዚሁ ቤት ስለሆነ ዋጋው ቅናሽ ነው። እሳት እዚህ ላይ ይደረጋል። ከሰል ሳይበርድ ቀን ሙሉ እንግዳን የመሸኘት ለቤተሰብ ለሁሉ ነገር የሚሆን ቀድሞ ወጡ ሳይበርድ ምን ሳይል ከውበት ጋራ ብዙ ነገሮች ነው ያየ ነው። አመሰግናለሁ። የእንስራ የሸክላ ስራ ማዕከል እንግዲህ ልክ እንደ ወይዘሮ ምስራቅ ላሉ እናቶች የስራ እድል የፈጠረ ብቻ አይደለም። በዚህ ውስጥ በርካታ ወጣቶች ልጆች እየመጡ እንግዲህ የተለያዩ የሸክላ ስራን ጥበብ የሚማሩበት ነው። አንበሳ እያሰፋሹ እያሰፋሹ ትሄጃለሽ። ጠርዝ ጠርዟን አንቺ ብትመጪ ትለምጃለሽ። ስምንት ልጅ አሳድጌበታለሁ በዝም ወይ። ለኛ ደግሞ ይሄ በጣም ጥሩ ነገር ነው። ሰርተሽ ትጠቀሚያለሽ። እዚህ ከመጣ እየሰራን ልጃቻችንን እያስተማርን ቤተሰቦቻችንን እየረዳን እንኖራለን ነው ጥበብና ጥበበኞች በአንድ ተሳስረው አገልግሎትን ከውበት ጋር ያጣመሩ እንደነዚህ አይነት ማራኪ የሸክላ እቃዎችን የሚያመርቱ እጆች ዛሬ ላይ ከሀገሪቱ ዜጎችን በተጨማሪ የበርካታ የቱሪስት ቀልቦች ማረፊያ እየሆኑ መጥተዋል። የኢትዮጵያ ባህል መሰረት ያለውና ትክክለኛ ነው። ምክንያቱም ሀገሪቱ ፈጽሞ በቅኝ ግዛት ያልተገዛች ባህሏም ያልተበረዘ ሀገር ናት። ይህም የመጀመሪያና ከሌሎች ሀገራት ሁሉ የተለየ ያደርጋታል። ይህ ደግሞ በእውነቱ ልዩ ስሜትን ይፈጥራል። ለኢትዮጵያ ባህሎችና ጥበቦች የተለየ ፍቅር አለኝ። ለዚህም ነው የኢትዮጵያን የባህልና የእደ ጥበብ ውጤቶችን ለማስተዋወቅ በማሰብ በብራስልስ ሱቅ የከፈትኩት።